አዲስ አራዳ የሚሰራው ልጅ ካወቃችሁት የእሱ ጓደኞች ደግሞ ስታዩ አብራችሁ አብረው እየበሉ አብረው እየጠጡ እሱን በምን አይነት ሁኔታ ለሱ ሴራ እያሴሩ እሱን ለማስገደል እሱን ለማሳገድ የማያደርጉት የማይፈነቅሉት ድንጋይ የለም። እኔ ብዙ ጊዜ ያልኳችሁ ነገር እንደውም እሱን ልጅ አዲስ አራዳ የሚሰራው ልጅ ከነልኡል እና ከዘላለም ጋር ቢገናኝ አሁን ላይ መግቢያ መውጫ ያሳጡት ሰዎች ራሱ ልጁ በሰላም ስራውን ይሰራ ነበር አሁን እኮ እንደ በፊቱ ቪዲዮ አቁሟል እነ ዘላለም እና ልኡል ስትመጡ ሁለታቸው አንድ ሆነው ምንም ነገር እንትን ሲልባቸው በሁለታቸው መሀል ከሆነ ብዙም እንትን አይላቸውም በቃ ከአንዱ አንዱ እንትን እየተባባሉ ማለት ነው ብቻን በእንደዚህ አይነት ስራ ደግሞ ስትሰሩ የግድ ነው አብራችሁ የሚሰራ ሰው ታማኝ በቃ ከምንም በላይ ታማኝ ሰው ካለ በፍጹም አትሸነፉም። በቃ ለምትሰሩት ስራ ሁሉ ጊዜም ስኬታማ ነው የምትሆኑት። አንደኛ ነገር እውነትን ይዘው ስለሚጋፈጡ በሚሄዱበት ሁሉ የሚገጥማቸውን እንግዲህ እያያችሁ ነው። ከመስፍን ጀምረው እንደው ከመስፍን በላይ አደገኛ ሰው የለም እንግዲህ እስካሁን ድረስ ከምናያቸው ሰዎች ወንጀለኞች እንደ መስፍን አደገኛ እንደ መስፍን ያደከማቸው ሰው የለም። በህይወታቸው ሁሉ እየመጣ ብዙ ፈተና ሲያደርስባቸው የነበረው እንግዲህ ሁላችንም የማንረሳው መስፍን ነው። ይህ ሁሉ ተቋቁመው ግን እነሱ ምንም ነገር ሳይበግራቸው የእውነት እኔ ቃል የለኝም ለእነሱ ሁልጊዜም ለተቸገሩ አሁን ለአሁን አሁን ላይ እንደዚህ ፕራንክ ወይ የሆነ የተለያየ ቪዲዮ እየሰራ ጊዜውን የሚያባክን በጣም ብዙ ወጣት አለ። የነሱን ቪዲዮ አይተው የነ ሉሌን ዘላለምን ስንት የተቸገሩ ሰዎች አሉ። በገዛ ገንዘባቸው ገንዘባቸው ተወስቶባቸው እጅና እግራቸው ታስረው ቤት ተዘግቶባቸው ብርሃንን ማየት የሚናፍቁ በጣም ብዙ ሰዎች አሉና ልክ እንደነዚህ ጀግናዎች ደግሞ ሌሎችን በእነሱ አይነት ስራ እየሰሩ ለህዝብ ቢያገለግሉ እየተሻለ ነው ብዬ ነው የማስበው። ይሄ የኔ ግምት ነው። እናንተስ ምን ትላላችሁ? በእነሱ መተማመን በእነሱ ያላቸው እንትናቸውን በልኡል እና በዘላለም ያው ሁላችሁም እንደምትወዷቸው አውቃለሁ። ሲጠፉባችሁ እንኳን እንዴት እንደምትጨነቁ ሁለት ቀን ቪዲዮ ካልደቀቁ እንኳን የእናንተ የኮሜንት የምትጽፉ ሰዎች ተመልካቾች ለእናንተም ቃል የለኝም። እኔ የእውነት የሰው ልጅ መወለድ ቋንቋ ነው የሚባለው። እናንተ ትምሳሌታ አድርጎ ማውራት ይቻላል። በጣም አብዛኞቻችሁ ጭንቀታችሁ አቤት! እውነት የሰው ፍቅር ይስጠን። ለማንኛውም ልክ እንደነሱ አይነት መዋደድ እና መፋቀርን እንዲሰጠን፣ መተማመን እንዲሰጠን። ከምንም በላይ መተማመን ካለ በምትሰሩበት ስራ ሁሉ ጊዜም ስኬት አማኑ የምትሆን በቃ። በሁለታችሁ መተማመን ካለ አንዳንድ ጓደኛ ስታዩ፣ አብራችሁ እየመላችሁ አብራችሁ እየጠጣችሁ አብራችሁ እያደራችሁ አሳልፎ ትንሽዬ ጥቅም ከመጣ በገንዘብ አሳልፎ የሚሰጥ ሰው ነው። እያየን ያለ ነው አብዛኛው ማለት ይቻላል። ገንዘብ በጣም ብዙ ህይወት ያበላሻል። ገንዘብ ህይወት ይቀይራል። አንዳንዴ ጊዜ ገንዘቡም የምናመጣው ገንዘብ ትክክለኛ መንገድ ካልሆነ ብሩ ራሱ መጥቶ እኛን ይዞን የሚጠፋ ነው የሚሆነው። የነዚህ ጀግኖቻችን ደግሞ ከነሱ ጋር የሚሰሩት ከካሜራ ጀርባ ሁሉ ያሉ ስንቶች፣ በመስፍን ዙሪያ ስንት የተፈተኑ አሉ በገንዘብ ዙሪያ? አብዛኛውን ቢሸት አንዳንዶች ከአንድ አንዳንድ ነው የተገኘ በገንዘብ እነሱን አሳልፎ ሊሰጥ የነበረው አንዳንድ ሰው ነው። ሌሎቻቸው ግን በታማኝነት ከሴቷ አንስቶ እንግዲህ ሴቷን ማየታቸዋል ከትናንት መቼ ነው ከአንድ ሶስት ቀን በፊት መልካም ነገር ስለሰራች የቤት ባለቤት ያደረጓት ተመልካቾች አይታችኋል። እንግዲህ በጣም ብዙ መልካም መልካም ስትሰሩ እንደዚህ ነው ከምት ከምትሰሩት በላይ እጥፍ እጥፍ እንግዲህ። አብዛኞቻችሁ እንግዲህ እያያችሁ ከልኡልና ከዘላለም ብዙ ነገር መማር ትችላላችሁ። ለጓደኛችሁ፣ አጠገባችሁ ላለ ሰው መታመን፣ ከምንም በላይ መታመን የኔ መሰለን ነገር ስለሌለ መተማመን ቢኖር እኔ በጣም አብዛኛው ሰው የሆነ ሰው ሲያለቅስ ወይ የሆነ የምታዩት የለም። ልክ አብሯቸው እየበላ አብሯቸው እየጠጣ ልክ እንደ አዲስ አረዳ ማለት ነው። ምንም ነገር እንት ስትሉ እሱ ልጅ ታስታውሱታላችሁ የሰው ልጅ ወደሹ እና ተአምነሹ አብረሹ እየሰራሽ ደሞ ሲከዳሽ ከዚህ በላይ መጎዳት የለምና። እንደው ተማሩ እስኪ ተማሩ፣ ከነ ልዑል ከነዘላለም ተማሩ። የእውነት አብራችሁ እየበላችሁ እየጠጣችሁ አሳልፋችሁ ሰውን የምትሸጡ ሰዎች ተማሩ። ገንዘብ ከሆነ ተራ ነገር ነው። በገንዘብ የመጣ ጓደኛህን የምትወደውን ሰው አሳልፈህ አትስጥ አትሽጥ ነው የምለው። እኔ በዚህ ልጅ ጉዳይ ስት ብዙ ጊዜ አውርቼላችኋለሁ። ግን አብዛኞቻችሁ ስለማታዩት የልጁን ቪዲዮ በጣም በሚያስቸግር ሁኔታ ነው አሁን ገብቶ ያለው። መውጣት እንኳን ወደ ውጭ መውጣት እስከ ምንትን እስከ ማለት እስከ መሳቀቅ ድረስ እነሱ ስወጣ ምን ያደረጉኛል እያለ እና ለዛ እኮ ነው እኔ ለልዑል ዘላለም ጋሽ እንትን ብላችሁ ብታገናኙት ይሄን ልጅ አሁን ካለበት ድብርት ቢወጣ የተሻለ ነው ብዬ እንትን ያልኩት ማለት ነው። እንግዲህ የሚያሳድዱት ሰዎችም እግዚአብሔር ልቦና ይስጣቸው። እውነቱ ሲያወጣባቸው እንግዲህ ባላፍት ወይም የሆነ ወንጀለኛ እንግዲህ እውነቱ ሲወጣበት ሁልጊዜ ማሸነፊያው እነሱ ሰውን ማገድ፣ ሰውን ማሰቃየት ነው። ሰው የሰራውን ያገኛል። ጠብቁ፣ እስከ መጨረሻው ድረስ ማንም ሰው የዘራው ነው የሚያጭደው። ታገኛታል ማለት ነው። በተቻለ እና አቅም ደግሞ መልካም ነገር ለመስራት ብንሮጥ የተሻለ ነው፣ ሁልጊዜ መጥፎ ነገር ከማሳደድ። ለሁላችንም ልቦና ይስጠን። እንደ ልኡልና እንደ ዘላለም ሁልጊዜም ስትጠሩ ሰውን ጓደኛ ልኡልና ዘላለምን ታስታውሳላችሁ፣ እንደ ትምሳሌ ታደርጋችሁ ትስሏቸዋላችሁ ማለት ነው። ምክንያቱም ከነሱ ብዙ ነገር የምናየው የምንሰማው ነገር በጣም ደስ የሚል የመተማመን አንድነታቸው፣ ፍቅራቸው በጣም እጅግ በጣም እና እግዚአብሔር ለሁላችንም ልክ እንደነ ልኡል እና እንደ ዘላለም አይነት ታማኝ ጓደኛ ይስጠን ነው የምላችሁ ዛሬ። በጣም እኔ እንጃ ስለ እነሱ ሳወራ ሁልጊዜ እምላቸዋለሁ። እንደነሱ እነሱ አይነት ጓደኛ እግዚአብሔር አምላክ ይስጠን። መታደል ነው። አብሮም እየሰሩ አብሮ እንደዚህ በራሳቸው ችግሩን አብረው የሚፈቱ ለሕዝብ እንባ እያበሱ ያሉ ጀግኖቻችን። ለዛ ከሆነ እኔ ባለፈው ይሸለሙ ይሸለሙ ይሸለሙ እያልኩኝ ስለፈልፌ ነበረ። ያው ጊዜው ሲደርስ አብዛኞቻችሁ ጊዜው ሲደርስ ይሸለማሉ። ምን አስቸኮለን? ምን እንደዚህ እያልን ነው። እንጠብቃለን በትዕግስት ከዚህ በላይ ደስታ የለም። ባሉበት እግዚአብሔር አምላክ ይጠብቃችሁ። የእናንተም በተለይ ኮሜንትና የምትመለከቱ በሙሉ ኮሜንት የምትመለከቱ ሰዎች ለሰው ልጅ ያላችሁ ክብር፣ ሰብዓዊነታችሁ ሲጠፉ ተጨንቃችሁ፣ የሆነ ችግር ሲገጥማቸው ተጨንቃችሁ እና እንደ እናንተ አይነት ተመልካችን ማፍራት እራሱ እጅግ በጣም እኔ እንጃ እውነት ቃል የለኝም ስለ እናንተ በምትሄዱበት ሁላችሁም በውጭም በሀገር ውስጥም ያላችሁ እንግዲህ ሰላማችሁ እንዲበዛ እመኝላችኋለሁ። ለሰው ልጅ መልካም ነገር ስትሰሩ በምትሄዱበት ሁሉ ሁልጊዜም መልካም ነገር ነው የሚገጥማችሁ። አንዳንድ ጊዜ ለሰው ይመስለናል መልካም ነገር የምንሰራው፣ ግን ለራሳችን ነው። ዛሬ የዘራነው ነገ እኛው ነው የምናጭደው እና መልካም ነገር ለመስራት ሁላችንም እግዚአብሔር ይፍቀድልን። ወደ መጥፎ ነገር የሰውን ሀቅ የሰውን እምባ የሰውን በተለይ በሰው ገንዘብ ድርቅ የሚሉ ሰዎች እነሱ ጤነኛም አይመስሉኝም። እግዚአብሔር ልቦና ይስጣችሁ እያላችሁ ጸሎት አድርጉላቸው። ምንም ማድረግ አይቻልም። ለሁላችንም ሰላምና ፍቅሩን ያምጣልን ሀገራችን ኢትዮጵያንም ሰላም ይመልስልን እላችኋለሁ። ከምንም በላይ የሰው ልጅ ምንድን ነው? የሰው ልጅ በጤና የሰው ልጅ በፍቅር ሲሆን የምትሰሪው ስራ ሁሉ ስኬታማ ነው የሚሆነው እና ልክ እንደ ልኡልና እንደ ዘላለም ፍቅርና መተሳሰብ ወይም መተማመንን ለሁላችን ጓደኛ ማች በሆንበት ልክ እንደ የነሱን እንትን ይስጠን ነው የምላችሁ። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሸር እያረጋችሁ አብርታችሁን ስትገቡ ሁላችሁም ቪዲዮ ላይክ እያረጋችሁ እውነት በጣም ሰው ትገባላችሁ፣ ታያላችሁ። ላይክ ለማድረግ ግን እጃችሁን ምኑ እንደሚይዘው ምንም አላውቅም። ላይክ አድርጉ ፕሊዝ። ስለላመናችሁ ማለት ነው። የዛሬው ቪዲዮ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ እንወዳችኋለን። ባይ ባይ።